ያለ ዕድሜ ጋብቻ አስከፊነትና ጉዳት። ያለ ዕድሜ ጋብቻ ከጎጂ ልማዳዊ ድርጊቶች መካከል አንዱ ሲሆን በአንድ ሀገር ኢኮኖሚያዊ ፖለቲካዊና ማህበራዊ እድገት ላይ አሉታዊ ተጽዕኖ አለው። ያለ ዕድሜ ጋብቻ ማለት ሕግ ከሚደነግጋቸው የዕድሜ ክልል በታች የሆኑ ልጆች ተጋብተው ትዳር እንዲመሰርቱ የሚደረግ ስርዓት ነው። የአለ ዕድሜ ጋብቻ በአብዛኛው የሚፈጸመው ከ10 እስከ 15 ዓመት ባሉ የዕድሜ ክልሎች ሲሆን አንዳንድ ጊዜ ከዚህ በታች በሆኑ ህፃናት ላይም ሊፈጸም ይችላል። በኢትዮጵያ የቤተሰብ ህግ ጋብቻ መፈጸም ያለበት ከ18 ዓመት በላይ በሁለቱም ተጋቢዎች ፈቃድ ብቻ እንደሆነ ይደነግጋል። ያለ ዕድሜ ጋብቻ መንስኤዎቹና ምክንያቶቹ ክብረ ንጽህናዋን ለማስጠበቅ፣ ሳልሞት አለሜን ማየት አለብኝ፣ ዝምድናን ለመፍጠር፣ ሴት ልጅ ተምራ የትደርሳለች የልጅ ልጅ ለማየት ጥሎሽና መሰል የሀብት ማግኛ መንገዶች እንዳሉ በማሰብ በህዝብ ዘንድ ክብር ለማግኘት የቤተሰብ ክብር ለማስጠበቅና መሰል የተዛቡ አረዳዶችን በመከተል ለተለያዩ በሽታዎች ሲጋለጡ ይስተዋላል። ያለዕድሜ ጋብቻ በኢትዮጵያ ውስጥ ካሉ አጠቃላይ ሴት ልጃገረዶች ውስጥ በ2014 ዓ.ም 49 በመቶ ገደማ የሚሆኑት እድሜያቸው 17 ዓመት ሳይደርስ በለጋ እድሜያቸው እንደተዳሩ ያመላክታል። የመራ ቤቴ ወረዳ ያለዕድሜ ጋብቻ ከሚፈጸምባቸው በርካታ ወረዳዎች ውስጥ አንዱ ነው። ውድ የፕሮግራም ተከታዮቻችን፣ በዕለቱ ይዘንላቸው የቀረብ ነው ያለዕድሜ ጋብቻ አስከፊነትና ጉዳት በወፍ በረር ልናስቃኛችሁ ወደድን። ያለዕድሜ ጋብቻ አስከፊነትና ጉዳቱን በመረዳት ወደ ትምህርት ገበታቸው ተመልሰው በሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት የመማሪያ ቁሳቁስ ድጋፍ ሲደረግላቸውና የግንዛቤ ማስጨበጫ ትምህርት ሲወስዱ ካገኘ ናቸው ተማሪዎች መካከል ተማሪ ትግስት የጌታውና ተማሪ ሰላማዊት ገለቱ ያለ እድሜ ጋብቻን አስከፊነትና ጉዳት እንዲ ሲሉ ይገልጻሉ። አለ እድሜ ጋብቻ አስከፊ ስለሆነ አሁን ወደ ትምህርት ገበቴ ተመልሻለሁ። በእኔ የደረሰ ለሌላምነደርስ አሁን የማገኘው ያሉት ካለ ወደ ትምህርት ገበታቸው ተመልሰው ሰላም ወይስ ገረፍ ይባላል። የመጣሁትም ከመራ ቤት ወረዳ ከፌጥራ ጋመለ ከሀይ ስኩል ትምህርት ቤት ነው። ደረጃ ትምህርት ቤት ትምህርቴ ዘጠነኛ ክላስ ነው እና ያለ እድሜ ጋብቻ ምን ያህል አስልክት እንደሆነ እኔ ያለ ብቼ አይቻለሁ እና ምለው ከአሁን በሚመጣው ትውልድ ያለዕድሜ ጋብቻ እንዲፈጸም አያስፈልገውም። ለምን ሴት ልጅ ታጣቂና ተጎጂም ለምን ስለተገነዘብኩና በአሁኑ ሰዓት ትምህርት ላይ ፎከስ ያደርጉ። ጋብቻ ጀምሮም ከሆነ ትተው ወደ ትምህርት ገበታቸው እንዲመለሱ መልዕክት አስተላልፋለሁ። የመራቤት የወረዳ ሴቶች ሕጻናት ማህበራዊ ጉዳይ ጽህፈት ቤት የጥናት ፕሮጀክት ሀብት ማፈላለግ ድመሪ እና የጽህፈት ቤቱ ተወካይ ኃላፊ አቶ ገለታው ተፈራ፣ እንዲሁም የሴቶች ንቅናቄ ተሳትፎ ማስፋፊያ ባለሙያ አቶ ያብባል ሀብታሙ እንደገለጹት ትምህርታቸውን አቋርጠው የልጅነት ጋብቻ ለተፈጸመባቸው ተማሪዎች የደብተርና የቦርሳ ድጋፍ እንደተደረገላቸው ገልጸው፣ ሌሎችም ትምህርታቸውን አቋርጠው የልጅነት ጋብቻ ብቻ የተፈጸመባቸው ተማሪዎች ወደ ትምህርታቸው እንዲመለሱ ያለዕድሜ ጋብቻ አስከፊነትና ጉዳት በማስረዳት ትምህርታቸውን እንዲከታተሉና መጪው ወራት የጋብቻ ስነ ስርዓት የሚከወንበት ስለሆነን ያለዕድሜ ጋብቻን በመቃወም ወደ ትምህርታቸው እንዲያተኩሩ መልእክታቸውን አስተላልፈዋል። የመራቤቴ ወረዳ ፍትህ ጽፈት ቤት አቃቢ ህግ የሆኑት ወይዘሮ ተንሳ የደለለ በበኩላቸው ያለዕድሜ ጋብቻን አስመልክቶ ለተማሪዎች የንቃት ህግ ትምህርት የሰጡ ሲሆን መጪው ቀጣይ ወራት የጋብቻ ስነ ስርዓት የሚፈጸምበት በመሆኑ ያለዕድሜ ጋብቻን አስመልክቶ ወደ ትምህርት ገበታቸው ለተመለሱ ተማሪዎች የግንዛቤ ማስጨበጫ ትምህርቱን በመውሰድ ሌሎችም የልጅነት ጋብቻ እንዳይፈጸምባቸው ልታስተምሩ ይገባል ሲሉ አስገንዝበዋል። የገረን ቀበሌ የቋንቋ መምህርት የሆኑት ወይዘሮ ሰጠች የሚወርቅ ደምሴ የልጅነት ጋብቻ አስከፊነትና ጉዳትን አስመልክቶ ወደ ትምህርት ገበታቸው ለተመለሱ ተማሪዎች በስነ ግጥም መልእክታቸውን እንዲህ ሲሉ ይደመጣሉ። ግጥሜ ምን ይላል? ያለ ዕድሜ ጋብቻ፣ ያለ ዕድሜ ጋብቻ ልጅ እየዳራቸው መንግስት የማይሰማ የማይመስላቸው፣ ትድሩ ጀመረ ስርቅ እያላቸው። ያለ ዕድሜ ጋብቻ ብሎም ግርዛት ሲጎዳ ይታያል የልጆች ሕይወት። ያለ ዕድሜ ጋብቻ ሲያወጣ ሲወርድ፣ መንግስት ደረሰልን ለአሁኑ ትውልድ ትላለች። ስለዚህ ግጥሜ ትችላይ ላይ ባጭሩ ታበቃለች። እናንተ በዚሁ ቀጥሉ በርቱ ነው መስ ውድ የፕሮግራማችን ተከታዮች መጪው ጥር ወር የጋብቻ ስነ ስርዓት የሚፈጸምበት ወቅት በመሆኑ ያለዕድሜ ጋብቻ የሚያመጣውን ጉዳትና አስከፊነት በመገንዘብ የልጅነት ጋብቻ እንዳይፈጸም ድርጊቱን ሁሉም አካላት በጋራ ሊወግዘው እና ሊከላከለው ይገባል ሲል የመራቤቴ የወረዳ ኮሚኒኬሽን ጽህፈት ቤት መልእክቱን ያስተላልፋል።